የእስራኤልና ሐማስ ተኩሳቁም እንቅፋት መጥቶታል። እንደ ከዚህ ቀደሙ ያለ እንቅፋት መሆኑን እንጃ እንጂ እንቅፋቱ ያቆሰለው ቦታ ዳግም እንዲያመረቅዝ ማድረጉንም እንጃ እንጂ እንቅፋት መጥቶታል። ትናንት እስራኤል በጋዛ በፈጸመችው የአየር ጥቃት 44 ሰዎች መሞታቸው ተሰምቷል። ለዚህ ጥቃት መነሻው የዚህ ጥቃት መነሻ ምክንያቱ ሐማስ ነው ብላለች እስራኤል። የሐማስ ታጣቂዎች ወደ እስራኤል ያስወነጨፉት ጸረ ታንክ ሚሳኤል የሁለት ወታደሮችን ሕይወት ቀምቷል ተኩስ አቁም ከተፈረመ አስር ቀናት እንኳን ሳይሻገር የእስረኛና የታጋች ልውውጥ ከተደረገ በአንድ ሳምንት ጊዜ ውስጥ አሜሪካ ያቀረበችው የሰላም ስምምነት ፊርማ ሳይደርቅ ተኩስ አቁሙ በሁለት እግሩ ሳይቆም በጋዛ ተኩስና ፍንዳታ ተሰምቷል እርግጥ ነው እስራኤልና ሐማስ ለተኩስ አቁሙ እንቅፋት እኛ አይደለንም በሚል ራሳቸውን ለጻ ለማድረግ ቢሞክሩም አንዱ በሌላው ላይ ቢያመሃኝም ጥያቄው ግን የተኩስ አቁሙን ይፈልጉታል ወይ የሚለው ነው። የሴኔኑ ጸሐፊ ሙስጠፋ ሳሊም የእስራኤልና ሃማስ ተኩስ አቁም ስምምነት ለጋዛ እፎይታ ቢፈጥርም ትናንት የታየው በሰባራ ሰንካላ ምክንያት ጦር የመማዘዝ አዝማሚያ ስምምነቱ እንዳይቀጥል ምክንያት ሊሆን ይችላል ባይ ነው። የጥቅምት ሰባቱ ጥቃት ከተፈጸመ በኋላ በጥር ወር የተባበሩት መንግስታት ድርጅት የተኩስ አቁም ስምምነት እንዲደረግ ውሳኔ አሳልፎ ነበር። እስራኤል ታጋቾች ወደ ቤታቸው ሳይመለሱ ተኩስ አቁም የለም በሚል በግጭቱ ቀጠለች። በዚህ የፈረንጆቹ ዓመት መጀመሪያም የተኩስ አቁም ስምምነቱ በሐማስ ተንኳሽነት እንደተበተነ ተሰማ። አሁን ለሶስተኛ ጊዜ የተደረሰው የተኩስ አቁም ስምምነት ግን እንደ ከዚህ ቀደሞቹ በቀላሉ የሚፈርስ አይመስልም። ተኩስ አቁሙ በስምምነት የታሰረ መሆኑ ብዙዎች ተስፋ አድርገውበት ነበር። ሆኖም ግን እንዲህ ያሉ ትናንሽ የሚመስሉ ግጭት ቀስቃሽ፣ ስምምነት አፍራሽ ተግባራት ግን ለተገኘው የጋዛ እፎይታ እንቅፋት ሊሆን እንደሚችል ነው ሙስጠፋ ሳሊም የሚያነሳው አልጀዚራ ይዞት በወጣው ሐተታም የተኩስ አቁም የተጣሰው ትናንትና ሳይሆን በተፈረመ ማግስት ነው ይላል። ከስምምነቱ በኋላም እስራኤል በጋዛ ሰዎችን መግደል አላቆመችም ሲል ያክላል። እስራኤል 97 ሰዎችን ገድላለች 230 የሚደርሱትን ደግሞ አቁስላለች ይላል። ተኩስ አቁሙ ለመጀመሪያ ጊዜ ሳይሆን ለሰማንያኛ ጊዜ መጣሱም ነው ሲል ጉዳዩን ያከረዋል። ታይምስ ኦፍ እስራኤል ሐማስ የተሸነፈ አካል አይመስልም፣ ጋዛን በድጋሚ ለፈተና ተኩስ አቁሙንም ለአደጋ ለማጋለጥ እየተጣጣረ ነው ሲል ሁኔታውን ገልጾታል። በቅርብ ቀናት በሐማስ በኩልም ግን ትናንት እስራኤል ጥቃት ከፈጸመችም በኋላ ለተኩስ አቁም ስምምነቱ አሁንም ፍላጎት እንዳለው አሳውቋል። የፖለቲኮ ሀተታ ግን እስራኤልና ሐማስ ለተኩስ አቁምና ለሰላም ከልባቸው ተዘጋጅተዋል ወይ ሲል በተኩስ አቁሙ ላይ በተኩስ አቁሙና በስምምነቱ ላይ ያለውን ጥርጣሬ ያስቀምጣል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከከበቧቸው ፈተናዎች ሁለቱን በመጠኑም ቢሆን አርግበዋል። ዓለም አቀፋዊውን ጫና በስምምነት በሀገር ውስጥ የተነሳባቸውን ሕዝባዊ ተቃውሞ ደግሞ ታጋቾችን በማስለቀቅ በእነዚህ ውሳኔያቸው አሜሪካና ሌሎች አገራት እንዲሁም የታጋች ቤተሰቦችና እስራኤላውያን ተደስተዋል። ይሁን እንጂ ውሳኔ የሚያስከፋቸውም አሉ። መንግስት ያስመሰረቷቸው ተጣማሪ ፓርቲዎች ስምምነት በሐማስ ግብዓተ መሬት ላይ ነው የሚል አቋም እንደያዙ ነውና ሐማስ ሳይቀበር ስምምነት መደረጉ አላስደሰታቸውም። ናም ኔታንያሆ መንግስታቸውን ለማጽናት አለፍ ገደም እያሉ ሐማስን ማደባየት ይጠበቅባቸዋልና ይህን እያደረጉ ነው ይላል። በሐማስ በኩልም ቢሆን ጋዛን ለቆ መውጣት እጅግ መራራው ውሳኔ ሆኖበታልና በጋዛ ጥቂት ጊዜ ለመቆየት መሞከሩ አይቀርም። ታዲያ እነዚህ የእስራኤልና የሃማስ ፍላጎቶች በሰላም ስምምነት የሚፈቱ አይደሉምና ጠብ የሚቀሰቅሱ እርምጃዎችን ሳይመርጡ አልቀርም። በተደጋጋሚ እንቅፋት የገጠመው የተኩስ አቁም አሁን ያጋጠመውን መሰናክል ይሻገራል ወይስ ዳግም ይደናቀፋል? ቀጣዩ ሂደት ቢሆንም ከተኩስ አቁም ስምምነቱ መጣስ በኋላም ግን ሁለቱም ዳግም ተኩስ አቁም ይገዛናል ማለታቸው ግን ከዚህ ቀደም ከተደረጉ ተኩስ አቁሞች የተለየና የተሻለ እንደሆነ አሳይቷል።